የምታጥበት ምጣኝ በቃ ልኑርበት፣ ቶፊቅ ጎረቤት አታስረብሽኝ። አሁን ላሳያችሁ ላሳያችሁ ላሳያች ማን ይታያቸዋል? ልተባበረ አብረኖተን ለሶስት እንብለን እንዴ፣ እኔ አንተ ጋር ጎረም ሳጋ ምን ይሰራልኛል? ሳጋ ነው። ራት ቀጠሮ ይዘናል። ሱፍ ለብሰና ብላኝ ነው። ሱፍ ለብሻለሁ። ይሄው ሙሉ ሱፍ። ሄሎው እንዴት ናችሁ፣ ውድ የኛ ቤተሰቦች ሁሉ አማን ሁሉ ተማም ደህናችሁልኛል? በጣም ናፍቃችሁኛል። ተመልሻለሁ። ዛሬ እንደምታዩት ከውቡ ቤታችን ብዙ ታሪክ ከተሰራበት፣ ብዙ ነገር ካየንበት፣ አንዳንዶች ደግሞ ካበላሹበት ከእናንተ ውድ ቤተሰቦች ጋር ብዙ ያየንበት ብዙ ፍቅር ያሳለፍንበት አይደል? ዛሬ ጥሩ ነገር አሳያቸዋለን። አንዳንድ አንዳንድ ሰዎች አስከፍተዋቸዋል፣ አስደብረዋቸዋል። እነሱ ግን ቢያስደብሩም ቢያስከፉም እናልፋቸዋለን። ለማንኛውም ዛሬ እዚች ጋ ቆንጆ ነገር ይዣለሁኝ። እርግጠኛ ብዙዎቻችሁ አይታችሁ ምን እንደሆነ በውስጥ ያለው ታውቁታላችሁ ብዬ አስባለሁኝ። እና ደስታዬን ለማጣጣም ወደሆነ ቦታ ራት ተጠርቻለሁኝ። ራስ ሲጠራ ደግሞ ሰው ምን ይለብሳል? በሱፉ ፈሽ ብለን ያው አንዳንዶች እስር ቤት ገባ ምናም ብለው ደስታቸውን እያጣጣሙ ነበር አይደል? እኛ ደግሞ ወደ ራክስ እንሄዳለን ባጭሩ። ያጣጥሙ ያጣጥሙ፣ አይመለከተንም አይደል? እኔ ጋ ናችሁ። እስኪ ቶፊቅ እንወድሃል በሉ በሉኝ። በደንብ አልሰማዋችሁም። እስኪ ቶፊቅ እንወድሃል እየተሰማኝ ተሰማኝ አይደለም? ለማንኛውም ግን ይሁን ነገር ላሳያችሁ ነው። ባለፈው ከዚህ ቤት እኔ በሌለሁበት እኔ በማላውቀው ነገር የራት ግብዣ ምናምን አዘጋጅቶ ነበር እና ቤቴ እንደምታዩት ዝድክድክ አድርገውታል። አይታያችሁም? የአበቦቹ ድምፅ ይሰማችኋል? ደርቀዋል አበቦቹስ። እዚህ ጋር ደግሞ የኔ ቆንጂ ሶፊ ነበረች። ቸረን ጠረኑ አሁን ድረስ አለ። እሷ ተመልሳ እስካልመጣች ይሄ ቤት አይጸዳም፣ አይነካም። አበቦቹ ቢደርቁ ለራሱ እሷ አይነካቻቸው መዓዛዎች ስላሉ በቃ ይጠብቃታል በክብር። እነዚህ የወዳደቁ ጽጌረዳ አበቦች ዛሬ ቢጠወልጉም እሷን ግን ይናፍቃሉ በቃ እሷ መታ እንትን አለኝ። እዚህ ጋር ፏድ ነበር አይደል ፉፉ ነበር ፉፉ ነው የምትለው ያንፋፋው እዚህ ጋር ፏ ብለዋል። ለማንኛውም በነገራችን ላይ በኤዲት መሰለኝ ናስ መሰለው እንትን ያሉት ብዙዎቻችሁ እኔ መስያችሁ ዝግብግብ ብላችሁ ነበረ ፏዋድ ነው። ወሬ ያበዛውባቸው አ ለማንኛውም እንሄድ ሶፊ እንዳትቀር። በጣም ነው የምወድህ። በጣም ነው የማከብርህ። ሪከርዱን ለራሱ መያዝ ብችል ባሰማችሁ ደስ ይለኝ ነበር፣ ግን አላለችም። ስለዚህ ልብሳችን ለብሰን ወደ ሶፊ ጋር እንሄዳል ከዛ በፊት ግን እዚህ ጋር ፎቶ ይነሳና የሶፊና የኔ ፎቶ ቢለጠፍ ምን ይመስላችኋል? ተወዱታላችሁ? ብዙዎቻችሁ እያስባለ ሶፍዬ፣ እስኪ ቆይ ልብሱን ለብሼ ልንጣና። እናንተ ከእሷ ጋር ከመድረሴ በፊት በእርግጥ እሷን ብዙ ነገር አዘጋጅ ታፏ ፈሻ አርጋ ቤቷ ልጠብቀ እንጃለት። ግን ከዛ በፊት ግን እናንተ ውድ ተመልካቾቼ ስለሆናችሁ ቅድሚያ ማየት አለባችሁ አይደል?

እዚህ ቦታ ነበራ ይዟት ሊገባ የነበረው። የሆነ ነገር ሊያደርጋት ነበር አይደል? እዚህ ቦታ ነዋ የሆነ ነገር ሊያደርጋት ነበር። የሰው ልጅ እንደዚህ ክፋቱ ይሁን።

እሄዳለሁ አይነ ጋምሌቱ ፍቅሯ ክንፎኛል ያው ባለ መብቱ። እንዴት ነው ወታችሁ ታ እናንተን ነው የምፈልገው። አሁን ይህ ሱፍዬ ጋራት ለመብላት ይሄዳል አይሄድም? ያምርበዋል? ካላችሁኝ እንደዚህ ብዬ እሄዳለሁ። ኖ ካላችሁ እስኪ ንገሩኝ። ያምራላ ያምርም ያምራላ። ስለዚህ ያው ሱፍ አሁን ስለዚህ ወደ ሶፊዬ ጋር ራት ወደ አዘጋጀችን ቦታ እንሄድ፣ ና ራታችንን እንበላለን ከኔ ጋር እንደሆነችን በዛው እናንተ ታያላችሁ። ስለዚህ ራታችንን በልተን ፏፈሽ ብለን ሶፊዬ ጣፋጭ፣ ሶፊዬ ጣፋጭ እሷ ጋር ጣፋጭ ጊዜ እናሳልፈዋለን። ስለዚህ ወደ እሷ ጋር ቆይታለች ከሄደች እና የፊዶ ግቢ ምን ችግር አለ? ቀረጻ ሄዳለች ይላሉ። ከማን ጋ ብቻ አሁንም ከስር ከስሯ ነው። ኑ ላሳያችሁ? ኑ ላሳያችሁ፣ ኑ ላሳያችሁ፣ ኑ ላሳያችሁ። ማን ይታያችኋላ? አያችሁ፣ የሆነ ነገር አለ እኔ ኮ በምክንያት ነው የምነግራቸው። የሆነ ነገር አለ። ያለ ምክንያት እዚህ ላይ ቁጭ አይልማል። ቆንጆ ቦታ ደግሞ ፊት ለፊት ነው ቁጭ ያደረገችው። እንደ ሀሳብ እዚህ ጋር መሰቀል አለበት። አረ እዚህ ጋር ደቅ የእኔ ማስታወሻ ነው። በቃ ሙሉ ቤቱን የሞላ ጠብቃት አለው። ፏር እሷ እዛ ጋር ትሆናለች። ሸርስ ሶፊ፣ አይ ከምር ግን ፎቷችን አለ ማለት ለምን ይደብራታል? ከዚህ ዘመዷ መሰለችኝና አይን አይኔ ታየኛለች። ምን አታውቂኝ? ምን ነይ፣ ከዚህ ምን አስፈራሽ? እኔ ነኝ ቤይሳ ጋር ራስ ነኝ። ተዋወቂያችሁ ጠርታኛለች። አዲስ አይቻት አላውቅም። ደግሞ የፋሩ ሚስት ነሽ? ሰራተኛ ብሎ እኳ አምጥቷት ይሆናል። ደግሞ አያልቁም

ያለኔ ያስበለም ግን እሷና እኔን እንቀጠሯችን ታምራለች። አሪፍ ዘንጣል፣ አላልኳችሁም? ራት መብላት ፈልገህ ከሆነ ችግር የለም፣ ለሶስት ወተን መብላት እንችላለን። አንተ ምን አገባህ? እሷ ጋር ነው እራት እያልን ያለ ነው። እሷ አትበላም። አንተ ማን ሆነህ አትበላም የምትለው? አትበላም ከእኔ ጋር ብቻ ነው ራት ልትበላም ትችለው። ስለዚህ ቶፊቅ፣ ልተባበረ፣ አብረን ወተን ለሶስት እንብላ። እንደ እኔ አንተ ጋር ጎረምሳ ጋር ምን ይሰራልኛል? እንደ እሷ ጋር ነው ራት ቀጠሮ ይዘናል። ሱፍ ለብሰና ብላይ ነው

ቶፊክ ማንን ነው የምታለቅሰው? ለምንድን ነው እኔ የምትበጠብጠኝ? ቆይ እየመጣ ለምንድን ነው የምትረብሸኝ? ለምንድን ነው እየመጣ የምትረብሸው? ቶፊክ፣ እንዴ አልተሻለም እንዴ? እኔ እኮ ያስፈታው እኮ መጣ እንድትበጠብጠኝ ሳይሆን መልካም ቤተሰብ ስላለህ ነው። ለቤተሰቦች ብዬ ነው ትናንትና እንዳትመጣ ብያለው። እሺ፣ ለምንድን ነው የምታለቅሰው? አታልቅስ። ፎቶዬን አንጠፋሁት። ፎቶውን አንተና መለሰዋት። እንደ ጓደኛም ወንድምም አንድ ምክር ልምከርህ። ሶፊ ለአንተ ያላት ስሜት አልቋል፣ ጠፍቷል። ሶፊ ለምን ያደርጋል እሱ ፎቶ እዚህ ቤት ይውጣ። ጣዩ አላልኩሽም? ይሻል ለምር የተቀመጠው ዛሬ ድረስ ቶፊቅ ፎቶ ስላለ ምንም አለ ማለት፣ ምን የቀረ ነገር አለ ማለት አይደለም። ቶፊቅ ደህና ናት። ምስሉ ላይ ምንድን እዚህ መሆን ስለሌለበት እንድትሄድ አልኩት እዚህ በተቀመጠ ቁጥር አንተን ሌላ ስሜት ውስጥ እየከተተ ነው ብቻሽ በእንደዚህ አይነት ሰዓት ነገር ያደርግ ይችላል ነው አንተ ልታገስ ፍል ልታገስ። አላውቅም፣ በቃ እኔን ልታሳብዱኝ ነው። እናንተ አይደላችሁ የሚያበዳችሁት? እኔ ልታሳብዱኝ ነው። ሶፊ ይውቀሽ ነው ይውቀስ እኮ አይደለም አይሽ አይደል? እኔን ምን እንዳደረገኝ ሶ አንቺን ምን ሊያረግሽ እንደሚችል ግልጽ ሶፊ ቤትሽ የመጣ እየተቀመጠ ነው። እኔ እኮ አንዳንዴ ጤነኛ ይመስለኛል፣ አንዳንዴ ታማሚ ይመስለኛል፣ አንዳንዴ አላውቅም። እኔ በሱ መፍረድ አልችልም። በአንተ መፍረድ አልችልም። ማለት መፍረድ። ሶፊያ ምን ምን እየወራች ነው? ምን እየወራች ነው? ሶፊ ምንድን ነው እኔ ላይ የምትፈርጂው? ፎቶ ምን ይሰራል? አውጭና ጣይ ብዬሽ ነበር አደለ? እስከ ዛሬ ምን ይሰራል ይሄ? እሱን አየ፣ ሶፊ አሁንም ታፈቅረኛለች ብሎ አሰብ ሶ እሱ ላይ እንዴት ልፍረድ? የአንቺ ፎቶ ማስቀመጥ ነው የሚያናድደው። ለዛ ነው የጣልኩት። አየሽ አሁንም የቀረ ስሜት እንዳለ እያሰበ እኮ ነው ሶፊ። እንዲያውም እያደረግሽ ነው በግልጽ አንቺ። እንዴ እንደ ወጣልሽ ንገሪው፣ እንደጨረስሽ ንገሪው። አየሽ ስለ እራት ነው የሚያወራው ቶፊቅ። የምን እራት ራት ነው ረቡሃል? ምግብ ይቀርብልን። ከራቡ ምግብ ላምጣልህ። ምግብ ነው ነው ቶፊቅ የት ምን ሆነ ነው ነው ሱፍ ለብሶ ምን እያደረግሽ ነው? ሶፊ አልወጣልሽም? ሶፊ ሽ ቢያማው የሆነ ነገር ቢሆን ይፈረድበትም